ያለ ደዌና ያለ ሕማም ያለ ጻርና ያለ ድካም እግዚአብሔር ለብርሃነ ትንሣኤው እንደ ዛሬ ቀን በደስታና በፍቅር በአንድነት ያድርሰን ያደርሳችሁ፣ አሜን። ዛሬ የሕማማት ሳምንት ረቡዕ ነው። ይህም የራሱ የሆነ የስያሜ ቀን አለው። ምክረ አይሁድ ወይም የአይሁድ ምክር ይባላል። ዛሬ ነው የመጨረሻውን የሞት ፍርድ የፈረዱበት። ክብር ምስጋና ይግባው ለአምላካችን። የካህናት አለቆችና ሽማግሌዎች በሊቀ ካህናቱ በቀያፋ ግቢ ተሰብስበው ነበር። በስብሰባዎችም ላይ የመጨረሻውን ሞት በአንድነት ተስማምተው ፈረዱበት። በጣም የሚገርመው ብዙ ጊዜ ምቹ ቀን ይፈልጉ ነበር ይላል መጽሐፍ ቅዱሱ። በአብዛኛው ለመያዝ ወይም ለመግደል ምቹ ጊዜ ይፈልጉ ነበር ዛሬ ረቡዕ ተሰብስበው የመጨረሻውን የሞት ፍርድ ፈረዱበት እንዴት ይዘው ደግሞ እንደሚፈርዱ ህዝቡን ይፈሩ ነበርና ሁከት እንዳይነሳ በጥንቃቄ መቼም አንድ ካሃዲ አይጠፋም ከአስራ ሁለት መካከል ማለት ነው ከአስራ አንድ ማለት ነው እግዚአብሔር ከካሃዲዎች መስለው ከሚኖሩ ሰዎች ይሰውረን የሐሰትን ምስክር ይፈልጉ ነበር፣ ይላል የማቴዎስ ወንጌል ምዕራፍ 26 ቁጥር 2 ላይ። በዚህ መሰረት ከሐዋርያት መካከል አንድ እሱን አሳልፎ የሚሰጥ ተገኘ። ይሁዳ ይባላል። መቼም ይሁዳም በስያሜው ስናየው ይሁዳ ማለት ምስጋና እንደማለት ነው። ዛሬ ግን ይሄ ስም አሁን በዘመን ሐዲስ ክርስቶስን አሳልፎ ከሰጠው በኋላ ይሄ ስም አይሰየምም። ጉዳዩ ከምን እንደሆነ ባይታወቅም ትርጉሙ ግን ምስጋና ማለት ነው። ይህ በዘመነ ሐዲስ ከአስራ ሁለቱ ሐዋርያት አንዱ ሆኖ የተመረጠው ይሁዳ እሱም እንደዚሁ ምቹ ጊዜ ይፈልግ ነበረ። ማታ ማታ ከእነርሱ ጋር ይማከራል፣ እንዴት አሳልፎ እንደሚሰጥ ቀን ቀን አብሮት ይውላል። የመጨረሻዋ የምሽት ራት በነገው ቀን ሐሙስ የምናከብረው ማለት ነው፣ የቁርባንን ስርዓት በሰራላቸው ጊዜ አብሮ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ስጋውንና ክቡር ደሙን ተቀብሏል እንደ ሐዋርያት። ወዲያው ግን ሰይጣን ገባበት ይላል። የዮሐንስ ወንጌል ምዕራፍ 13ን ስናነበው ጌታ ኢየሱስም እንደ ትንቢት ተናገረ። እጁን በወጪት ያደረገው እሱን ላሳልፎ ይሰጣል። እያንዳንዳቸው ሐዋርያት እኔ ሆን እኔ ሆን ማን ይሆን እያሉ ጠይቀውታል። ይሁዳ ጋር ሲደርስ አንተ አልክ አለና ራሱ እንደገና መሰከረበት። ወዲያው ወጣና ከሸንጎች ጋር ተሰበሰበ አብረው ተሰብስበው ነበር በሊቀ ካህናቱ በቀያፋ ግቢ ሄዶ አሳልፎ እንደሚሰጥ ቃል ገባላቸው ሰላሳ ብር ተመዘነለት ይላል ጌታውን አሳልፎ ሰጠ አሁን ከሐዋርያቱ መካከል በመልክ ለመለየት እንዲችል ይሁዳ የምስመው እሱ ነው ያዙት አላቸው ከአንዳንዶቹ ጋር በእድሜም በመልክም ስለሚቀራረብ ተሳስተው በሌላ ላይ እንዳይጭኑ አሳልፎ ሰጠው በምልክት። ስለዚህ አስቀድሞ እንደተጻፈ እረኛውን እመታለሁ፣ በጎች ይበተናሉ የሚለው የትንቢት ቃል ይፈጸም ዘንድ በአይሁድ ሸንጎ የሞት ፍርድ በሐሰት ፈረዱበት። በአይሁድ አደባባይ ፍርድ

ስለዚህ በተንጋደደ ፍርድ የሞት ፍርድ የፈረዱበት ቀን ነው። ዛሬ ተመካክረው ተነጋግረው ለብዙ ጊዜያት ያሰቡበትን ይሄንን የተንኮል አካሄድ በዛሬው ዕለት ዕለተ ረቡዕ የሞት ፍርድ እንዲፈረድበት በአንድ ድምፅ ወስነዋል። የመልካም ሽቱ ቀንም ይባላል የዛሬው ቀን ምክንያቱም የአላዛርና የማርታ እህት የነበረችው ብዙ በእምነቷ ጎልታ የማትታይ ነገር ግን በአንድ ቀን ልቧ የተሰበረ በለምጣሙ በስምዖን ቤት ሳለ የሽቶን ብልቃጥ ሰብራ በራሱ ላይ አፈሰሰች ይላል። ሽቶ መልካም ነገር ነው፣ መልካም መዓዛም አለው። ይህ ምሳሌ አለው። በድል ሽታ ለሚያዞረን ይላል ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር 14 ላይ የድል ሽታንና የእውቀት ሽታን የገለጠልን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ለዚያ ሽታ ለዚያ መዓዛ ለክርስቶስ መዓዛነት ሽቶውን አርከፈከፈችበት በላው ላይ። ይህንን ሽቶ የተቃወመው ይሁዳ ብቻ ነው። ቢሸጥ እኮ ለድሆች ይሆናል አለ ይላል። ነገር ግን ለገንዘቡ መሸጥና ለመሸጥ ተገዶ ሲሆን ሌባ ስለነበረ ነው ይላል። እግዚአብሔር ከእንደዚህ ሰውረን። የማይገባ ቃል እየተናገርን የክርስቶስን ቃል እያንጋደድን ከምንለውጠው የጠማማ መንገድ እግዚአብሔር ይሰውረን። ሁለተኛ ቁርንቶስ ምዕራፍ ሁለት ቁጥር 11 ላይ ደግሞ ስናይ የህይወት ሽታ ይለዋል። ያ ያልከፈከፈችበት ሽታ ለጊዜው ሽቱ ይሁን እንጂ ፍጻሜው ላይ የክርስቶስ ሞት፣ የክርስቶስ ስቃይ፣ የክርስቶስ መከራ ለእኛ የድል ሽታ እንደሆነ ለማጠየቅ ነው። ለዚህ እኮ ነው ተዋት ምን አድርጊ ትሏት አላችሁ። እንዲሁም እስከ ዓለም ፍጻሜ ድረስ መታሰቢያ ይኖራል ተብሎ ይችን ሴት ከፍ አደረጋት። ለመቃብሬ ለሞቴ ይህንን አደረገች ነው ያለው። ምንም እንኳን እኔ ብሞትም በትንሳኤው ሽታ፣ በድል ሽታ ሙስና መቃብርን አጥፍቼ በምነሳው የድል ሽታ እናንተን ልጆቼን የዘላለም ትንሳኤ ሰጣችኋለሁ ሲል ስለዚህ የዛሬዋ ዕለት ምክረ አይሁድ ወይም የአይሁድ የምክራቸው የውሳኔ ቀን ይባላል። በሌላም በኩል የመልካም ሽቱ ቀን ይባላል። የዛሬው ዕለት በሶስተኛ ደረጃ የዛሬው ዕለት የእንባ ቀን ይባላል። እንደምናውቀው ቅድም በመጽሐፍ ቅዱስ የተጠቀሰች ማርያም ሽቱ የቀባችው እያለቀሰች በእንባዋ እግሩን ታጥብ ነበር ይላል። የንስሐ አምባ ነው ይሄ ምሳሌው። ዛሬ በእንባ ንሳሐችንን መግባት እንድንችል በድለናል፣ በበደል አለን ማረን ስንል የንስሐ እንባ ያስፈልገናል ማለት ነው። ቅዱስ ጴጥሮስም አሳልፎ ከሰጠው በኋላ ወይም ደግሞ ለዚያች ሴት አላውቀውም ካለ በኋላ መሪር የሆነ እንባ አነባ ይላል። ይሄ እንግዲህ የምንድ ነው? የንስሐ ምንም ብናጠፋ ምንም ብንበድል ማህሪ ነውና አምላካችን እግዚአብሔር በምረቱ በቸርነቱ ይቅር እንዲለን ለማለት ነው። ስለዚህ እንባ ቀን በመባል ይታወቃል። አንድም በብዙዎች በክርስቶስ ተከታዮች ዘንድ በክርስቶሳውያን ዘንድ የዛሬው ቀን የሞት ፍርድ ሲፈረድበት ዓለም እንኳን ራሱ አልቅሳለች፣ በዓለም ሁሉ ሀዘን ነበረ ምንም እንኳን ለኛ የዘላለምን ህይወት ለመስጠት በሱ ሞት የዘላለምን ህይወት የምናገኝበት ቢሆንም ሙት ፍርድ በመፈረዱ በዚያን ጊዜ ሲያስተምራቸው ሲመክራቸው ሲገጻቸው የነበሩ አጠገቡ የነበሩት በእንባ ይህንን ውሳኔ ተቀብለዋል ማለት ነው።